ቅዳሴ ጊዜ ፍሬ ቅዳሴ የሚባል አለ። ፍሬ ቅዳሴ የሚባለው ከወንጌል ከተነበበ በኋላ ጻኡ ተብሎ ወንጌል ተነቦ ክብር የሚሆን የወንጌል ቃል እንሰማው ዘንድ እንሳለመው ዘንድ በእርሱም ደስ ይለን ዘንድ ለዚህ የበቃህ ያደረግከን ልዑል እግዚአብሔር አምላካችን እናመሰግንሃለን፣ ብሎ በረዳትነት የሚያገለግለው ካህን ከተናገረ በኋላ ከዚያ በኋላ ያለው ፍሬ ቅዳሴ ይባላል። መስዋይቱን የሚመለከት ስለሆነ ፍሬ ቅዳሴ ይባላል። ፍሬ የተባለበትም መሰረታዊ ምክንያት የቅዳሴው ፍሬ ነገሩ የክርስቶስ ሥጋና ደሙ ስለዚህ፣ እዚያ ስለዚያን ነው የሚጸልየው። ከዚህ በኋላ እኛን የሚመለከት ጸሎት የለም። እዚያ በኋላ መስዋዕቱን እየባረከ እግዚአብሔርን የሚያመሰግንበት ክፍል ነው ማለት ነው። እስከዚያ የድረስ ደግሞ ያለው ጸሎት በሦስት የተከፈለ ነው፣ ቅዳሴው በራሱ። የመጀመሪያው የግባተ መንጦላዕት ጸሎት ይባላል። ካህኑ ራሱን የሚያነጻበት እና የሚያዘጋጅበት ጸሎት ነው። ለራሱ ይጸልያል ካህኑ። ቅዳሴ አሐዱ ከመባሉ በፊት ተራዳኢው ካህንና ንፍቁ ዲያቆን ወደ ቤተልሔም ከመሄዳቸው አስቀድሞ ካህኑ ለራሱ ይጸልያል። ሁሉም ይከብራል። ተሳስቶ ኃጢአት ሰርቶ ኖሮ ቅዳሴ ገብቶ እንደሆነ እግዚአብሔር ያንን አስቦ እንዳይቀስፈው ምሕረት እንዲሰጠው ጸዋይከኒ በኢድሎቴ ከምዕት ቀነ ይለከ ሳይገባኝ ያገለግልህ ዘንድ ጠራህኝ እያለ ራሱን እያሳነሰ እግዚአብሔር እንዲምረው የሚለምንበት ጸሎት አለ። ከዚያ ገብቶ ከመጋረጃው ሶስት ጊዜ ሰግዶ ከመጋረጃው በስተውጭ መጋረጃ ገልጦ ገብቶ ለታቦቱ ሶስት ጊዜ ይሰግድና ነዋያተ ቅድሳቱን በሙሉ ደግሞ የራሳቸው ጸሎት አላቸው። ለእርፈ መስቀሉ የሚጸለየው ጸሎት አለ። ለጽዋው የሚጸለየው ጸሎት አለ። የክርስቶስ እንደሚሸከም ስለሆነ ማለት ነው። ለመሶቡ የሚጸለየው ጸሎት አለ። ለታቦቱ የሚጸለየው ጸሎት አለ። ለሁሉም እየጸለየ ይባርካቸዋል። እነዚያን አግብቶ ይሄ የዝግጅት ቅዳሴ ነው የሚባለው እስከዚህ ድረስ ያለው እስኪገቡ ድረስ እምነ ባሃ ቅድስት ቤተ ክርስቲያን ተብሎ አቃጭለን እስከምንጮህ ድረስ ያለው የዝግጅት ቅዳሴ ይባላል። መሀል ላይ ያለው ቅዳሴ የአንጽሆ ቅዳሴ ነው የሚባለው። የማንጻት ቅዳሴ ማለት ነው። የማንጻት ቅዳሴ ማለት ደግሞ ቆራቢዎቹን የሚያዘጋጅበት ነው። አሁን ቁርባን የሚዘጋጅባቸውን ነዋያተ ቅድሳትን በሙሉ አከበረ። ቀዳሹን ራሱን ደግሞ አነጻ፣ ከእግዚአብሔር ቅርታ ጠየቀ። አሁን ቆራቢዎቹን ደግሞ ያዘጋጃቸዋል። የሚያዘጋባ የሚያዘጋጃቸው በማዳኘት ያዘጋጃቸዋል። ማዳኘት ማለት ማለት ነው ምስክር በማቆም ነው። ለምሳሌ አይምሮ ሀበዘ ተቀውሙ የቆማችሁበት ቦታ የት እንደሆነ አስተውሉ። ይሄ ማዳኘት ይባላል። ማዳኘት ማለት ማካሰስ መመስከር ማለት ነው። ምስክር እያቆመ ይዘልፋቸዋል። በልቡናው ቂምና ተንኮል የያዘ ቢኖር አይቅረብ። መቦ ስዑ ዘይኮነ ንጹሀ ይትጋሃስ ነውር ያለበት ንጹሕ ያልሆነ ቢኖር ይወገድ፣ ይከልከል። አዚ ያቀበል መስቀለ ይግፋ መስቀልን አይጋፋ። እስመ ዘይትገፋዕ የማይገፋ ነውና። መቦ ዘወድቀ ውስጥ ኃጢአት እይርሳ ስመ ዘይትረሳ በኃጢአት የወደቀ ሰው ቢኖር አይርሳ፣ እሱ በእግዚአብሔር የሚዘነጋ አይምሰለው። እሱ ቢረሳው ኃጢአቱ በእግዚአብሔር የሚረሳ አይምሰለው እያለ ያዳኛል፣ ያስተምራቸዋል። ወንጀሉ የትምህርት ጊዜ ማስተማር ነው። የሚያነጻቸው በምንድን ነው? በማስተማር በማዳኘት በማዘዝ ተሰጦ እንዲቀበሉ በማድረግ ከክርስቶስ ጋር ያሳተፋቸዋል፣ ያነጻቸዋል፣ ያጠራቸዋል። ለሙሽራው ሙሽራይቱን እንደማዘጋጀት ማለት ነው። መንፈሳዊ ጌጥ ይዘው በሰርጎ መንፈስ ቅዱስ ተሸልመው ክርስቶስን ለመቀበል የተዘጋጁ እንዲሆኑ ያዘጋጃቸዋል። ወንጌሉ ማስተማር ነው። ከዚያ መልእክተ ጳውሎስ ከዚያ በፊት መልእክተ ጳውሎስ ማስተማር ነው። መልእክተ ሐዋርያት ማስተማር ነው። ግብረ ሐዋርያት ማስተማር ነው። ወንጌል ማስተማር ነው። እነዚህ ትምህርቶች ናቸው። አንዱ ሰውን የሚያነጻው ምንድን ነው? ትምህርት ነው። የእግዚአብሔር ቃል ደግሞ እውቀት ብቻ አይደለም። የእግዚአብሔር ቃል እውቀት ብቻ አይደለም፣ ሕይወት ነው። በራሱ መስማት ራሱ እግዚአብሔርን ማምለክ ነው። ግን ይህን ታውቃላችሁ። ግን የእግዚአብሔር ቤተሰቦች መስበክ እግዚአብሔርን ማምለክ እንደሆነ ታውቃላችሁ። እኔ እኮ አሁን እግዚአብሔርን እያመለኩ ነው እንጂ መረጃ እያስተላለፍኩ አይደለም። እና ብዙ ሰዎች ሲሰብኩ ግን እግዚአብሔርን ማምለክ እንደሆነ አያውቁትም። አስተማሪ እንደሆነ ነው የሚያውቀው። ለዚያ ነው ለስብከት ቁመው ጠላቶቻቸውን ተበቅለው የሚወርዱት። በስብከት አንዳንድ ሰዎችም ራሱ ይቆሙና መድረክ ላይ በሌላ ቀን ያበሸቃቸውን ሰው በስብከት አናት አናቱን ብለውት ይወርዳሉ። እያመካኙ ሌላውን እያስመሰሉ ማለት ነው። ብዙ እንቅፋቶች አሉ ከመካከላችን እያሉ ማለት ይኖር ነው እግዚአብሔር እንደዚህ ሰው አድርጎ የሚጠላው አይደለም። ስብከት እግዚአብሔር ማምለክ ነው። መሰበክ ራሱ እግዚአብሔር ማምለክ ነው። እንዲ አያስቃችሁም። እንዲ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን ብሎ ሲያበቃ መሳደብ፣ እግዚአብሔር እንድትሳደብ ነው ቅዱስ ፈቃዱ ይሆንልን? ይህን ነው ሰው ማስተዋል ያለበት። እና እግዚአብሔር ያስተምራል ሲባል አሁን ወዘኔ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይ ሃዩ አሁን የምነግራችሁ ቃል መረጃ አይደለም ብሏል። ዮሐንስ ወንጌል ምዕራፍ ስድስት ላይ ጌታ ሲናገር እኔ የምነግራችሁ ቃል መንፈስ ነው ህይወትንም ይሰጣል ብሏል። የክርስቶስ ቃል መንፈስ ነው፣ ህይወት ያድላል። ዝም ብሎ የሚሰማ እውቀት አይደለም በራሱ የእግዚአብሔርን ቃል ስንሰማ ነፍስ ትጠራለች፣ ያጠራታል፣ ይቀድሳታል፣ ያነጻታል ካለችበት መራራም እንዲጣፍጥላት ያደርጋል። እንዲያውም መውጣት ካቃተን ነገር ሁሉ እንድንወጣ ያደርጋል። የእግዚአብሔር ቃል ሰይፍ ነው ብሏል ቅዱስ ጳውሎስ ዕብራውያን አራት ቁጥር አስራ ሁለት ላይ ወይበልህም ሁሉ ሰይፍ ዘክሊ አፉሁ ከተሳለ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ወይፈልጥ ነፍስተን መሌሊት ስጋን ከጅማት እና ከአጥንት እየለየ ያወጣል ይላል። ልክ ሰይፍ ወይም ስለት ስጋን ከጅማት ከአጥንት እየለየ እንደሚያወጣው የእግዚአብሔር ቃል ከነውራችን የሚለይ ሰይፍ ነው ማለት ነው። ሰይፍ አንገትን ከደረት ይለያል። ሰውን ከነውሩ ለይቶ በልቶ የሚያወጣው የእግዚአብሔር ቃል ነው እና ይቀድሳል። ስለዚህ ይውላችሁ እግዚአብሔርን በምናመልኩበት በመጨረሻው የአምልኮ እራስ በሆነው በቅዳሴ ሰዓት እንኳን እንድንማራ ብሏል እግዚአብሔር። እና በጣም በቅዳሴ ጊዜ የሚነበብ ወንጌል ልዩ ክብር ሊሰጠው ይገባል። አሁን በጣም በሚያሳዝን ሁኔታ እን እኛ ያልተሆነው ነገር የለም መቼም። ህዝቡም አይሰማም እኛም አናሰማም። ቅዳሴ ላይ የሚነበብ ወንጌል ልዩ ክብር አለው። ደግም ካሁን ቀደም እዚህ እንኳን ከሶስት ጊዜ በላይ ተናግር ያለሁ። ቅዳሴ ላይ የሚነበብ ወንጌል የተለየ ክብር አለው። ክርስቶስ ራሱ ሊቀ ካህናት ኢየሱስ ክርስቶስ ራሱ የሚገኝበት ሰዓት ነው። ስለዚህ ያን ሰዓት የሚነበበው በተሰበሰበ ቦታ በቅዱስ ቦታ ላይ በተሰበሰበ አይምሮ ነውራችን እየተወገደልን የምንሰማው ስለሆነ ያን ጊዜ የምንሰማው ወንጌል እንደሌላው ጊዜም አይደለም። አስተውሎ መስማት ይገባል። እና ክርስቶስን የመስማት እድል ነው ያለና የዚያ ጊዜ ጥሩ አንባቢ ነው ሁሉ መቀደስ ያለበት እውነት ለመናገር እንዲሰማ ማለት ነው።